ሌላ ሰው አታስናፍቅሽም። እዚህ ጋር በጎን እዚህ ጋር የሆነ ነገር ዶሮ እዚህ ጋር ቄጤ በቃ የሆነ እኔ ኢትዮጵያ ከእናቴ ጋር ያለውንም ይመስል ብቻዋን በቃ እዚህ ጋር በቃ የሆነ እንደ ፈንድሻው ዳቦ ምን ኧረ በኢየሱስ ኧረ ትችላለች። እግዚአብሔር ያገባት የታደለ ነው። ብቻዋን ብዙ ነች። ዝም ብላ እኮ በቃ ከእንቀልፏ ተነስታ አይደለም ተይው፣ በዓሉን ወደ ቲክታክ ለመግባት ራሱ በቃ እንትን ልብስ ስትቀይር ራሱ ብዙ ነገር እንትን አሉና ደምቅ ፈርጓለች። ብዙ ነች። እኔ እግዚአብሔር ሴቶች ራሱ እንደሷ ቢሆኑ ደስ ይለኛል። በቃ ምን ይሆናሉ? እዚሁ እስከነምናሆናቸው ጡ አንተ እሷን ያገባህ የታደልክ ነህ። ሜካፕ እኮ ሳትቀባ እንዲሁ ሜካፕ ሳትቀባ ንጹህ ሆና ማለት ነው። እኔ ምን እንደምላት እንደዚህ በቃ እንትን ውስጥ ፊልተር የምትጠቀሚው ነው የምላት። በደምብ በደምብ ጎበዝ አሁን እንዲህ ነሽ እንዲህ ነሽ ምናምን ሳያየው በቃ በቃ አንድ ቀን የተሰራሽ ሰው ነው። የልጆቿን ድምፅ ሰምቼ አላውቅም አንድ ቀን የልጆቿን ድምፅ ሰምቼ አላውቅም። አንድ ቀን አንድ ቀን እኔ እኔ ራሴ አሉ ልጆቿ። አሁን እኔ ስንት የተነሳሁ እዚህ ስሚ ሰሚ ባርኮንና አማንዬን ብታያቸው ማለት ነው፣ አራይት እንዴት እንደሚያከብሯት እኔ ስሄድ አሁን አሁን እንደዚህ ተሳስቼ ስሄድ በቃ ማለት ሄጄ እንደዚህ ስጣተ ምናም ምናምን ስትላቸው እንዴት እንደሚያከብሯት። በቃ ምክንያቱም የስተቻቸው ፍቅር ማለት ነው። በደንብ አርጋ ገርታቸዋለች። እና እኔ አሁን አንዳንዴ ስደውልላቸው ምን ተገል ዳዲ ምናምን ሲሉ በቃ እግዚአብሔር ይስጥሽ ነው። ምንም አላትም እኮ

ምታርፍበት ምት በደንብ አርጋ ይዛችኋለች። አሁን ባለፈው አብራችሁ ስትሄዱ እንዴት ታምራላችሁ። በቃ ምንም አትሆኑ፣ አብራችሁ እንኳን አትኑሩ፣ ምን አትበሉ። ገባችሁ እናንተ በቃ አንደኛ፣ ቆንጆ ለቆንጆ አንዳንድ ጊዜ አይን ይበዛበታል። አንድ አይነት መልክ ነው ያላችሁ። ቆንጆዎች ናችሁ፣ ወጣቶች ናችሁ፣ ጥሩ ጥሩ ህይወት ላይ ያላችሁ ናችሁ። እኔ ግን አይዶ ነው ብቻ እግዚአብሔር በቃ ይበላችሁ እንጂ አይ እኔ ለእሷም እንደምምኝን ላታውቂያለሽ። ምርጥ ሰው፣ የሚረዳት ሰው። አንተ የት ሄደህ ነው? እስኪ ቆይ እስኪ አንተማ ጸበል መሄድ አለብህ። ኖ ኖ፣ አይ እኔ አልመጠናትም። አንተም ፍቅር አለ በመሀላችሁ። አይ እኔ እኔ ለእሷ አልገባት። አንተ የተሻለ ሰው የሚያስፈልገው። አታስነካህም እኮ የፈለገ ነገር እሷ አንድ ቀን መጥፎ ቃል ተናግራ እንደማታጠቃለ አንድ ቀን እንዲያውም ባለፈው ሲበዛባት ጀመረች ተው ምናምን አለችና አንተን እንዲያውም ያችን የተናገርከው እንጂ ለእሷ የሚገባት ሌላ እሱ አንተ ዝም በልና ጸባይ እና ሳምረህ ቄስ ያዝና በቃ ተጠመቅና ሂድና እንትን በል የሆነ ነገርማ ይኖርባሃል አንተ አይ በቃ ምን መሰለሽ፣ አንድ ነገር የሆነ ዝም ብሎ እንትን ማልሽ ላይ የሆነ ነገር ከገባ ምንም እንትን አይ አይስተካከል። አሁን ቆሽ አንድ ጥያቄ ልጥቅሽ፣ የልጅሽ እናትና ለምን አይመለሱም? ባሏ ልጅና ባሏ፣ እዚህ አባት እንደኛ አልተመላለሱማ። አንቺ ታዲያ ነኝ ቃል ባለቤት። አንቺ ግን አሁን እነሱ በመጠላታቸው ደስ ብሎሽ ለምን እንዴት የፈለገ ነገር ቢሆን ምን እንደው ታውቂያለሽ። አያችሁ አያችሁ እሱ ራሱ እንዴት እንደሚጠላት መለያየትም፣ እግዚአብሔር እንትን እኮ ፈልጌ እኮ ምናምን አይደለም። ግን እግዚአብሔር እኔ በህይወቴ ምን እንደምጠላ ታውቂያለሽ? የተዋለደ ሰው እንዲህ ላይ አልፈልግም። ምክንያቱም የሆነ ነገር አለው። በቃ አሁን የልጆችሽን አንቺ አያትን በምንም አትቀይሪው። እኔ አሁን አንድ ስልክ ስደውል ሮጬ መኪና ውስጥ ነው የምገባው? ምክንያቱም የት ነው የሚሉኝ እና አንቺም ደግሞ ምን መሰለሽ፣ ያው እኔ አንቺም ልምከርሽ እንደ እንትን ማለት ሶሻል ሚዲያ አያታለሽ፣ ገብቶሻል አይደል? አንድ አንዱ ሰው ዝም ብለው ማይረባ ነገር ያወራሻል እና ይመክሩሻል፣ ምናም ግን በቃ ልጅሽንም ገራ አርገሽ በውስጥ ጨርሰሽ ወደሚመለከተው ነገር አርጊ። የምሬን ነው ማለት ኪዳነ ምሕረት እኔ አልወደውም ማለት ነው። ታዩ ምን አደረገሽ? እኔ ለልጄም ቁጭ ቅላቱ አበጠ እንትን ኩላሊቱ ምናምን ስትይ እኮ እሷ ፈልጋ ወለደች አላልኩ፣ ውሸት ነው።

ያንተና የማሜ ጸብ እኮ እንኳን ቤተሰብ ጋር ሊደርስ አይደለም፣ አንተ እንኳን አንተ እንኳን አንድ ቀን ቀና ብላ አታቅም። እኔን እንኳ ልክ እንዳንቺ አይወዱኝም። የእኛ ቤቱ ጉድ ነው። የኛ ቤት አይሆንም አይሆንም፣ በ አይሆንም አይሆንም የአንተ ይሆናል። አይሆንም እያልኩኝ አይደለም ግን አንተ አትሊስት ፍቅር ትገልጽላታለህ። አስር ዓመት አብራችሁ ይኖራችኋል፣ ተከባብራችሁ ብትጣሉ ምናምን ነገር የሆነ ኤክስትሪም የሄዳችሁት ነገር የለም እስቲል ነው ድረስ መጥፎ ነገር ተቀረዝናተቀረዝናተዛሬ የኛ ኮ ሌላ ኮ የኛ ጉድ እኮ ለምንም ለምንም አይስጥም የኛ ይለቂያል ከዚንተ ይቅርታ፣ የልጆችሽ የልጅ ልጅሽ ስም ማናቸው? ፊሎሚና ፊሎሚና ፊሎሚና እና ማ አዳም። በቃ አሁን ልጅ ማነው እንትኑ ባለቤቷ ልጅእኔ ያለቀው በማሪያ ውቅሽታ ማሪያምን አልልም አልልም፣ እግዚአብሔርን አልልም። ፍሎሚና እና አዳምን፣ እሺ ተዩ በ እሺ፣ አንድ አዳጁ ጻፉልኝ፣ እንዳትጠራ እዚጋ እንዳትጠራ፣ በእግዚአብሔር አንደኛ በህግ የተያዘ ነገር ስለሆነ አትጠራ። እሺ በቃ አሁን እሺ፣ እኔ አካል ሽንትናለሽም፣ ግን ምን መሰለሽ ተዋልደዋል። በ ለምን አይራቡም? ዘጠኝ ልጅ አመጡ። እሺ ኖ አሁን ምን መሰለሽ ፍሎሚና ና አዳም የልጅ ልጆች ናቸው አይደል? እኔ እኔ አይደለሁም እኮ አሁን። እኔ ስለ እኔ ባል ብትጠይቀኝ አሁን ለምሳሌ ስለ ልጆች አባት ብትጠይቀኝ ይሻላል እንጂ እኔ እኮ ሳምሬ አይደለውም። ለምንድን ነው ከኔ ጋር የምታገናኝ? እኔ ግን አሁንም ለቅዱስ ሚካኤል፣ ለመድኃኔዓለም እግዚአብሔር ጌ እንኳን እዚህ ቤት ውስጥ አይደለም ዘሬ ውስጥ እንዳይከት፣ ገና በሬ ምናምን ለገብሬ ለቁልቢ ገብሬ ነው ማበላ በቃ ወርቅ ነው የማስገባው።

ምናገባይ እይእ ስለራሴ ብቻ እኔ ከልጅ ልጆች ጋ ምንግንኙነት አለኝ እንጂ አዳ ስለ እናቷ ምንግንኙነት ስለአባቶ ስለቦይፍሬ እኔ ቴኬር ማረዳ ሰው እንድትሆን ጥሩ ስራ እንድትሰራ እዛ ላይ ትንሽ የምትጠላው እኔ ብቻ። እኔ አሁን ስለ አንተ ጥያቄ አለ። ባለቤቷን ባለቤቷን ስታገኛ ትጠይቃታለህ አሁን እዚህ እዚህ መድረክ ላይ ይቅርታ የሚል ይቅርታ የልጆች እንግናት የሚለውን ይቅርታ ይቀደሙ ማን ማን ማን እንደ አንተ ስለ ስለ ስለዛች ቪዲዮ ስለምትመላለስ ይዛራ አንዴ እኔና እሱ እኮ እናወራለን ኮኑም በዚህ ሚዲያ ላይ ይቅርታ ብል በዚህ ሚዲያ ላይ ለምንድን ነው እናወራለና እኔና እሷ እንኳን አንቺ ነሽ ይቅርታ ማለት ያለብሽ እወድሻለሁ ይቅርታ ብላት አረ ለምን የዛሬ ሁለት ዓመት አምጥታው ይኸው እስከ ዛሬ ድረስ በሱ ይቅርታ እንደምትወዳት እንደምታከብራት ልዩ ሴት እንደሆነች ተናገርክ እኮ ግን ለዛች ቪዲዮ ይቅርታ ብል ለየትኛው? ይቺ ያመላለሷት ለሚያመላልሷት፣ እንደው እንትኑ ካልሽም፣ አንድ ነገር ልንገርሽ። የሆነ ሰዓት ቆይ፣ ልንገርሽ የሆነ ሰዓት ከጉቺ ሌላ አልፈልግም። እሱን ወሬ ስም አትጥራብኝ፣ ሌላ ነገር አትጥራብኝ አሁን። እሺ እኮ ማውራት ያለብኝን ላውራ። የሌላ ሰው ስም አትጥራ ጆንዬ፣ ስሞትል አትጥራ ሌላ። አንዴ እኮ ልንገርሽ እኮ መስማት ያለብሽን አንዴ፣ ሐሳቤን አልፈልግም። ምንም ነገር አልፈልግም። ጉቺ ያረገችውን ነገር ምን እንደሆነ ታውቂያለሽ። በቃ እረፍ፣ ጁ ረፍ። እግዚአብሔርን ሬስፔክት እኔ ሬስፔክት አደረጋለሁ። ዶንት ኮል ዚስ ኔይም ጋር በቃ እንደቅ። ይሄ የአንተ ቦታ አይደለም፣ የአንተ ቦታ አይደለም። አትጥራይ ስም እያሉ አትጥራ። እኔ እንድታወረለኝ የፈለግኩት ስለ ሚስት እና ስለ ልጆች እናት ነው እንጂ ስለማንም ማለት ነው እንድታወረለኝ እዛው ስለ ራስና ስለ ልጆች እናት ይቅርታ ብል ያልኩህ ፍቅርን ግለጽ ነው ያጨርሻል። ሚዩት ጆን ከጆን ጋር የዛሬ አመት ቅርቻ እንሄዳለን። ግ ሞደሬተሮች የመሰለኝነ ራስ ሚውት አርገኝ ነው አለው። ሁንአየት ነው የምታሳልፈው ዛሬ እንደ አትላንታ ላይ ነው። ምን አለ አሳልፍ እኔ ምንም የትም አላሳልፍም። በቃ እዚህ ቁጭ ብዬ እንትን ነው የማየው የለበሱትን ሰዎችን ልብሳቸውን። በቃ የሚገርም ግን ወጣቶቹ ግን እንዴት እንዴት እንደሚያምሩ ማይ ጋድ! በጣም ነው በቃ ሳምሪን ለኔ ዳርኝ፣ በቃሽ። እሷም ሁለት አላት። እኔ በቀጥታ መጣ በቀጥታ መጣ ልብ ያለው የልጆች እናት ጋራ ከዛ ደግሞ የኔ ልጅ ጋራ። አንተ ሰውዬ፣ ስሚ፣ የኔ የልጆች እናት በጣም ስሚ። ቆይ፣ አንድ ነገር ምንድን ነው ግን፣ ያህል አንድ ነገር ልንገርህ። መደመጥ ብቻ ነው የምትፈልጊው ግን። ምነው የትም ብትሄድ ዋጋ የለህም። እኔ እኮ ዋጋ ዋጋ አለኝ። ይኸውልሽ ከዚህ በኋላ የምትመስለሽ ለልጅ ዋጋ የለም ስልሽ ዋጋ የለም ስልሽ በሌላ ነገር አይደለም፣ በሌላ ነገር ሳይሆን በቃ የትም ብትሄድ እንደ ማሜን አታገኝም። ይኸውልሽ ሳምሪም ደግሞ የትም ብትሄድ እንደ ማን ነው ስሙ። ምን አገናኛሁን ከኔ ጋር አንተ ሰው ምን አገናኛው? አታአአታቅአንተሰው እ ፉክክር ቤት እኮ አይደለም ፉክክር አረገው ፉክክር አረገ። ሳምሪ እኮ ቋቅ ብሏት ቋቅ ብሏት እንደ ቦይ ፍሬንድ ይዛለች ወደዚህ ወደዛ ያለች ነው። ርጥንወቅ ልታገባ ነው። አሁን እሷ ስለበቃት መሰለኝ እኮ